በአማራ ክልል የአርሶ አደሩን ምርታማነት ለማሳደግ የሚያስችሉ የተለያዩ ተግባራት እየተከናወኑ ይገኛሉ። በምርትና እርሻ ስራ ላይ የተሻለ ውጤት እንዲመዘገብም ከሚደረጉ ድጋፎች መካከል የእርሻ መሳሪያዎች፣ ደግሞም ማሳዎቻቸውን በአጭር ጊዜ በእርሻ መሸፈን መጥቀስ ይቻላል። በክልሉ አዊ ብሔረሰብ አስተዳደር ዞን የሚገኘው አድማስ ሁለገብ የገበሬዎች ህብረት ስራ ዩኒየንም በዚህ ረገድ ለአርሶ አደሩ ድጋፍ በማድረግ ቀዳሚው ተጠቃሽ ነው። እጅግ በጣም ትርፍ አምራች የተትረፈረፈ ፍቅር የነገሰበት አካባቢ ነው የነበረ ከዚህም አልፎ ተርፎ መንግስት በሚያደርገው በማንኛውም የልማት አጀንዳ ላይ ግንባር ቀደም የሆነ መንገድ ሲሰራ ቀድሞ የሚሰራ፣ ትምህርት ቤት ሲሰራ ቀድሞ የሚሰራ፣ ጤና ጣቢያ ሲሰራ ቀድሞ የሚሰራ፣ ገንዘብ መዋጮ ሲጠይቅ ቀድሞ የሚያዋጣ ለልማት ግንባር ቀደም የሆነ አካባቢ የነበረ ነው። በዞኑ ዚገም ወረዳ አህቲም አካባቢ የእርሻ ስራቸው ላይ ድጋፍ ያገኙ አርሶአደሮች በቀጣይ ምርታማነታቸው ላይ ተስፋን የሰነቀው ይህንን ስራ ተጠናክሮ መቀጠል ያለበት ስለመሆኑ ያነሳሉ። ድርጅት ያመጣቸው እቃዎች በማህበር ብዙ ይጠቅሙናል፣ ያገለግሉናል። ጥሩ አመለካከት ያለው ሰው ነው። ማህበሩ አሁንም ወደፊትም ደግሞ በይበልጥ ደግሞ እንዲናርስ እኒህን የመሰሉ ትራክተሮች አምጥቷል የበለጥ አሁን ጥሩ ነገር እያሳለን እያሳየን ይሄ ድርጅት። በእርግጥ በአካባቢው የሚስተዋለው የጸጥታ ችግር ለስራቸው ፈተና ሆኖ መቆየቱን የሚናገሩት አርሶ አደሮቹ አሁን ላይ ከጸብና ሁከት የሚገኝ ነገር ትርፉ ኪሳራ መሆኑን አጽንኦት ይሰጣሉ። የነበረውን የአንድነትና ትብብር ባህል በማስቀጠል ለሀገር ልማት ዋስትና መሆን ይገባልም ይላሉ። በአንድ በማህበር በመስራት በአንድ በማህበር በመጓዝ በአንድ በማህበር በመብላት አብሮን በመፋቀር ላይ ጎረቤት ጋር እርቅን እየደረደን በሰላም ኮሚቴ በዲማ ኮሚቴ ድርድር እየተዘረገ ሁሉም እየተኛልን ነው እና አሁን ዛሬኛ በጣም ዲኖ ላብ ደስታ ነው የምንሰማንኛ። እንክብካቤውም በጣም ደስ ይላል። ሁሉም ፈተናውን አይቶታል። በመዋደድ በመፋቀር እንደነበር ነው። እንደዛችሁ እንደጥንት ሆነን እንኖራለን። ተገዳድፈን እንኖራለን ከዚህ ላይ ደግሞ እንኳን እንዲህ ያለ ጠንካራ ገዳፊ ድርጅት ስናገኝ ራሳችን በዶማም ጨረን እንቆማለን። ለአርሶ አደሮች ማሳ ድረስ በመግባት የእርሻ ስራ ድጋፍ እያደረገ የሚገኘው ዩኒየኑም በቀጣይ ይህንኑ ስራ አጠናክሮ እንደሚቀጥል ነው የተናገረው። በተመሳሳይ መልኩ ሌሎች የሚመለከታቸው ሁሉ ለአርሶ አደሩ የምርት ስራ ውጤታማነት አስፈላጊውን እገዛ ማድረግ እንዳለባቸው የዚህ ገም ወረዳ ጠይቋል። እንደምንመለከተው የእነሱ ማሳ በሙሉ ያልተዘራ የከረመ ባዶ የሆነና በእሳት የተለበለበ አካባቢ ነው። ያው እንደምናየው ማለት ነው ባዶ ነው የከረመ እና፣ አሁን ላይ ይህ ቦታ ከማንኛውም ከምንም በላይ ደግሞ ታርሶ ያው በሬም የላቸውም፣ ሞፈርም፣ ወገሉም፣ ምኑም በሙሉ ዜና የቀረ ምንም ሀብት ስለሌላቸው እርሻ ታርሶ ሰብል መዝራት እንዲችሉ በዋነኝነት በዛሬው ዕለት ለመጀመሪያ ዙር ሶስት ትራክተሮችን ሙሉ ኦፕሬተርና መካኒክ ጋር አድርገን ይዘን መጠናል አብዛኛውን የአካባቢውን ቦታ እናርሳለን ብለን ነው የምናስበው። አሁንም የተለያዩ ድጋፎችን እየጠየቅን ነው። ክልሉም ሌሎችም መንግሥታዊ ያልሆኑ ተቋማትም ጭምር እዚህ ላይ መረባረብ ያለባቸው።